በባለፈው ቪዲዮ ስለ ሪሚዲያል ነግሬያችሁ ነበረ፣ ሁለት ማርክ እንደተጨመረ። ግን ኦፊሻል አልነበረም፣ ማለትም ቶታል ድምር ላይ አልተደመረም። ግን ማስ ላይ ብቻ ሁለት ሁለት ማርክ ለሁሉም ሪሚዲያል ተማሪ ለ2017 ተጨምሮ ነበረ እና 248 በናቹራል ሳይንስ 198 በሶሻል ሳይንስ ያመጣችሁ ተማሪዎች በቀጥታ ወደ ፍሬሽማን እንደምታልፉ ነግሬያችሁ ነበረ። በዚህ ቪዲዮ ስለዛ ነገር እነግራችኋለሁ ማለት ነው። ሌላው ደግሞ 12ኛ ክፍል ላይ ባለፈው በሰራው ቪዲዮ ላይ የ12ተኛ ክፍል ከ297 ጀምሮ ያመጣ በቀጥታ ወደ 12ተኛ ክፍል ያልፋል ተብሎ ነበረ። ዛሬም እንግዲህ ስንት ተማሪ እንዳለፈ ተነግሯል። ስለዛም የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና ደግሞ ሼር አድርጉ፣ ለ12ተኛ ክፍል እና ለሬሚዲያል ተማሪዎች ማለት ነው። ሬሚዲያል ላይ ባለፈው ማትስ ላይ አንድ የተሳሳጠ ጥያቄ ተገኝቷል ተብሎ ነበረ የተሳሳተ ጥያቄ እንግዲህ ለሁሉም ተማሪ በቦነስ መልክ ሁለት ሁለት ማርክ እንዲሰጥ ተደርጓል። ትምህርት ሚኒስቴርም ይህንን አድርጎ ነበረ፣ ግን የማርክ ሲጨመር ማትስ ላይ ብቻ ነበረ የተጨመረው፣ ቶታሉ ላይ አልተደመረም ማለት ነው። ግን በዛሬው ዕለት ኦፊሻል እንደሆነው ውጤታቸውን ገብታችሁ ብታዩ ቶታል ድምር ላይ ተጨምሯል፣ ተስተካክሏል ማለት ነው። ስለዚህ መቶ ዘጠና ስምንት በሶሻል እና ሁለት መቶ አርባ ስምንት በናቹራል ያመጣችሁ ሁላችሁም እንኳን ደስ አላችሁ ወደ ቀጣዩ ዙር ወደ ፍሬሽማን አልፋችኋል ማለት ነው። ስለዚህ ይሄን ያለው ነገር ግን ስቲል አስራሁለት የሪሜዲያል ተማሪዎች ቅሬታቸውንም አልተመለሰም። ያቀረቡት ቅሬታ በትምህርት ሚኒስቴር ምላሽ አላገኘም። ያ እንዳለው ነው። ይህም ግን የተማሪዎች ጥረት በተማሪዎች ጥረት ነው ሁለት ማርክ የተጨመረው ቅሬታውን ላቀረቡ ይህንን እንዲደረግ ደግሞ የበኩላቸው ለታወጡ ተማሪዎች ምስጋና ይገባል ማለት ነው። ሌላው የምነግራችሁ በአስራ ሁለተኛ ክፍል ላይ ማለት ነው በነጥብ በተለያየ ምክንያት የተቀነሰ ማርክ ነበረ። አንደኛ በፊዚክስ ላይ የነበረው ቅሬታ ነው። ወደ መቶ ሳይቀየርላቸው ቀርቶ ነበረ። ሁለተኛው ደግሞ በነጥብ የነበረው በነጥብ ሲቀየር ሲቀየር ወደ መቶ አንዳንድ ሰብጀክቶች ነጥቦቹ አልተደመሩላቸው። ነጥቦቹ ስላልተደመረላቸው በዛ ምክንያት ውጤት ላይ የተሳሳተ ነገር ነበረ። ትምህርት ሚኒስቴርም ይህንን በማየት የተለያዩ ማስተካከዮችን አድርጎ ነበር። አንደኛው ምንድን ነው። ከ49 ነጥብ 5 ጀምሮ በፐርሰንት ማለት ወይም ደግሞ ከ297 በላይ ያመጣ ተማሪ ቀጥታ ፍሬሽማን ገብቶ እንዲማር ኦፊሻል አውጥቶ ነበረ። ሁለተኛ ደግሞ እነዚህ በነጥብ አምስት ማለትም ከ298 በላይ የሚያመጡት እንዲገቡ ተብሎ ነበረ። በዛም እንግዲህ ያለፉት ተማሪዎች ላይ 8 ፐርሰንት የነበሩት ላይ ጭማሪ ሳይቶ ወደ 89 ፐርሰንት ሆኗል ማለት ነው። ስለዚህ አዲስ ከእነዚያ ከ49 ሺዎቹ ተማሪዎች ላይ ተጨምሮ ወደ 3350 ተማሪ ተጨምሮ በአጠቃላይ ያለፉት ተማሪዎች ወደ 52000 ደርሰዋል ማለት ነው። ስለዚህ ያለው ነገር ስለዚህ ተጨማሪ 3350 ተማሪዎች የዩኒቨርሲቲ መግቢያ ውጤት አምጥተዋል ማለት ነው። የትምህርትን ምዘናና ፈተናዎች አገልግሎት የ2017 የትምህርት ዘመን ሀገር አቀፍ 12ኛ ክፍል ፈተና ውጤት ይፋ መደረግን ተከትሎ ተፈታኝ ተማሪዎች በውጤታቸው እና ተያያዥ መረጃዎች ላይ ቅሬታ ማቅረባቸውን የትምህርት ምዘናና ፈተናዎች አገልግሎት ገልጿል። በ2017 ዓ ም በተሰጠው የ12ተኛ ክፍል መልቀቂያ ፈተና በኦንላይን በተፈተኑ በተወሰኑ ተማሪዎች ላይ የፊዚክስ ውጤት ወደ መቶኛ ያልተቀየረላቸው እንዲሁም ደግሞ ወደ መቶኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተደመረላቸው ተማሪዎች እንዳስተካከልላቸው አገልግሎቱ ገልጿል። በተጨማሪም 49.5 እና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ማለትም 297 ማለት ነው። 49.5 ማለት ውጤታቸው ወደ 50 በመቶ እንዲጠጋጋ ተወስኖ ተማሪዎቹ እንዳለፉ አስታውቋል። ስለዚህ በአጠቃላይ ወደ 3350 ተጨማሪ ተማሪዎች ዝቅተኛውን የማለፊያ ውጤት ማለትም 50 በመቶ በማምጣት ማስመዝገብ ችለዋል ማለት ነው። በዚህ መሰረት የ2017 የትምህርት ዘመን የ12ኛ ክፍል ተማሪዎች ሀምሳ ከመቶ እና ከዛ በላይ ያመጡ ተማሪዎች አጠቃላይ ተፈታኞች ሀምሳ ሁለት ሺ ሁለት መቶ ሰባ ዘጠኝ ሆኖ የተመዘገበ ሲሆን በአጠቃላይ በመቶኛ ሲገለጽ ወደ ስምንት ነጥብ ዘጠኝ ፐርሰንት። ስለዚህ እነዚህ ተማሪዎች አልፏል። ስለዚህ ይህንን ሼር አድርጎ፣ ሌላው ደግሞ የሪሜዲያል ተማሪዎች ሁለት መቶ አርባ ስምንት ያመጣችሁ ወደ ሁለት መቶ ሀምሳ ሁለት መቶ ዘጠና ስምንት ያመጣችሁ በሶሻል ወደ ሁለት መቶ ተጠጋግቶ ወይም ደግሞ ማት ላይ ተጨምሮላችሁ ቀጥታ አልፋችኋል ማለት ነው።